የሙፍቲ ሀጂ ኡመር ሞት ብዙ ነገሮችን መግለጽ ጀምሯል። በሙፍቲ ሞት ለመሳለቅ ለመቀለድ የሞከራችሁ ሰዎች ቀልባችሁ ከድንጋይ የጠነከረ መሆኑን እንደዚሁም ከዲን እውቀት የራቃችሁ መሆኑን በግልጽ አሳይተዋል። ቀልባችሁ ውስጥ የጎመን ዘር ታክል ኢማን ብትኖር ኖሮ በአንድ ዑለማ ሞት፣ ሙፍቲ ዑለማ ብቻ አይደሉም የሀገር አባት ናቸው፣ በአንድ ሀገር አባት ሞት የዚህን ያህል ጮቤ ባረገጣችሁ ነበረ። ሌላው የሙፍቲ ሞት የብዙዎችን ቀልብ በፍቅር ማንበርከካቸውን በግልጽ አሳይተዋል። በዚህ ጥላቻ በግልጽ በሚሰበክበት ዘመን የብዙዎችን ቀልብ በፍቅር ማንበርከክ አላህ ማስተንተኛ ለሰጠው ሰው ተአምር ነው። ሙፍቲ ይህን ሁሉ ሰው በፍቅር ማሸነፍ የቻሉት ሰው ሆነው ስለተገኙ ነው። እኛም ሰው እንሁን። አላህ ሱብሐነሁ ወተዓላ ለሁላችን የሚዘንልን በኮሜንት አሚን ማለታችሁንና ቪዲዮን ሼር እና ኮፒ ሊንክ እንዲሁም ሪፖስት ማድረጋችሁን እንዳዘነጉት

በመስጠቱም ውስጥ ረህመት አለ። በፈተና ውስጥም ረህመት አለ። በጤና ውስጥም የአላህ ጸጋ አለ። በፈተና ውስጥም የአላህ ረህመት አለ። አላህ የታመሙብንን ሁሉ ይፈረጃቸው። አላህ ሀጂን ሰላም ያደርጋቸው፣ በጤና በአፍያ ወደ ሀገራቸው የመልሳቸው። አሊሞቻችንን፣ ፊት ቀደሞቻችንን፣ አባቶቻችንን በሙሉ አላህ ከጤናቸው ከአፍያቸው ከሰላማቸው ጋር ያደርጋቸው፣ ከቤተሰባቸው ከውማቸው ጋር ይደባልቃቸው። አላህ ለሰው ልጆች ሁሉ ሰላምን ውለታ ይዋልልን። ሁሌም በሙስሊሞች መሀል ልዩነት ሲፈጠርና ፊትና በሚፈጠርበት ሰዓት ሁሌም የአሊ ረዲያላሁ አንሁ ታሪክ ትዝ ይለኛል። ዛሬ እስቲ ከአሊ ረዲያላሁ አንህ አንድ ትልቅ ነገርን እንማር። አሊ ረዲያላሁ አንሁ ንሁ ኸሊፋ በነበሩበት ጊዜ በጣም ብዙ ፊትናዎችን አስተናግደው ነበረ። አልይና ሙዓዊያ ሁለቱንም አላህ በጎ ስራቸውን ይውደድላቸውና በሁለቱ መሀል የኢጅቲሃድ ልዩነት ነበረ። በአልይና በመዓውያ በጣም ብዙ ክፍተቶችም ተፈጥረው ነበረ። በስተ መጨረሻም ለሙስሊሙ አንድነት ሲሉ ስምምነት ይፈጥራሉ። ሙዓዊያና ዓሊ ስምምነት በሚፈጥሩበት ሰዓት ከዋሪጆች በዓሊና በሙዓዊያ የነበረው ስምምነት አላስደሰታቸውም ነበር። በዓሊ ረድያላሁ አንሁም ያመፁበታል። እንዲህም ይሉታል፣ ላ ሑክመ ኢላ ሊላህ ፍርድ ለአላህ ብቻ ነው። አንተ ምንም አይነት ፍርድ መስጠት አይችልም አሉት። ከሙዓዊያ ያደረገውም ስምምነት ትክክል እንዳልሆነ ነገሩት። ዓሊ ረድያላሁ አንህ ታሪካዊ የሆነ ምላሽ ሰጣቸው። እንዲህም አላቸው

ነገር ግን የፈለጋችሁበት ስህተትን ነው አላቸው። በዚህ ታሪክ ውስጥ አንድ ትልቅ የምንማረው ነገር ምንድን ነው? አህለል ባጢሎች ራሱ ደሊል እንዳላቸው እንመለከታለን። ነገር ግን ደሊላቸውን የሚጠቀሙት ያለ ቦታው ነው። ከሙዓዊያና ከአሊ አላህ የሁለቱንም በጎ ስራቸውን ይውደድላቸውና ከሁለቱም አንድ ትልቅ ነገር እንማራለን። ምንም አይነት የኢጅቲሃድ ልዩነት ቢኖረንም ለሙስሊሞች ስንል አንድ መሆን እንዳለብን፣ እንደዛውም ለሙስሊሞች ዑዝር መስጠት እንዳለብን እንማራለን ማለት ነው። በዚህ ታሪክ ላይ የራሳችሁን ፈትሹበት። ለሙስሊሞች አንድነት ትጨናቃላችሁ ወይ? እንደዛውም ለሙስሊሞች ተጠቃሚዎቻችን ነዘን እንዳላችሁ ራሳችሁን ፈትሹበት በዚህ ታሪክ ላይ እና የከዋሪጆችን ስህተት እኛ መድገም የለብንም። ከዋሪጆች ከሚታይባቸው ባህርያቶች አንዱ ምንድን ነው? ለሙሽሪኮችና ለካፊሮች የወረዱትን አያቶች በሙስሊሞች ላይ ተረጉሙታል እና ይሄ ደግሞ በጣም ትልቅ ስህተት ነው። ነቢያችንም ሰለላሁ አለይሂ ወሰለም ቀድሞ ከእንደዚህ አይነት ባህርይ አስጠንቅቀውናል። እና ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቋቸው ባህሪያቶች ከኸዋሪጆች ላይ ታይተዋል ይላሉ ዓሊሞች። እና ኢማሙ ነወዊ የነቢያችንን ሰለላሁ ዐለይሂ ወሰለም ሀዲስን ሸርሕ አድርገው የኸዋሪጆችን ባህሪ በመጽሐፋቸው አስፍረውልናል። ኢማሙ ነወዊ ሸርሕ እንድታነቡ ተመክራችኋለሁ። እና ከእንደዚህ አይነት ባህሪዎች እንጠንቀቅ ለማለት ነው። ዛሬ ተማሪዎችን ልጆችን ወደ ትምህርት ቤት ሲሸኝ አንድ ነገር አንድ ታሪክ ታወሰኝ።

አላህም ለዚህ ነው ልጆች የዱንያ ላይ ጌጦች ናቸው ያላቸው። አልማል ወልበኑነ ዚነቱ ልሐያት ዱኒያ ልጆች የዱንያ ላይ ጌጦች ናቸው ይላል አላህ ተባረክ ወተዓላ። አውቃለሁ በዚህ ዘመን ፈተና በበዛበት ዘመን ልጅን ተርቢያ ማድረግ ልጅን ማሳደግ በጣም ከባድ ነው። ሁሉ ነገራቸው ያስጨንቀናል አይደል? ማታ ነገ ምሳምን እንደምንቋጥርላቸው ስናስብ እናድራለን። ጠዋት ስንቋጥርላቸውም ያንሳቸዋል፣ አይጣፍጣቸውም ብለን እንጨነቃለን። ትምህርት ቤትም ከላክናቸው በኋላ ልባችን አያርፍም። ምን እያደረጉ ነው? እያለቀሱ ነው? ተመችቷቸዋል? ምግብ ጨርሰዋል ወይ ብለን ስለነሱ እናስባለን፣ ስለነሱ እንጨነቃለን። ወዳጄ፣ ልጆች ዱኒያ ላይ የአይን ማረፊያ እንዲሆኑ አኸራ ላይም ጀነት ላይ ደረጃችንን ከፍ እንዲያደርጉ አላህ ተባረከ ወተዓላ ጋር እናስተዋውቃቸው። ያኔ ሁሉም ነገር ቀላል ይሆናል። በቁርአን ተርቢያ እናሳድጋችን። በዲን ፍቅር እነሱን ማሳደግ ስንጀምር ያኔ ትክክለኛ ውጤት እናያለን። ያኔ ዱንያ ላይም ለእኛ መደሰቻ ይሆናል፣ አኽራ ላይም ደረጃችንን ከፍ ያደርጉልናል። ልጆቻችንን ከአሁኑ ከአላህ ጋር እናስተዋውቃቸው፣ የቁርአንን ፍቅር ልባቸው ላይ እንትከል። ያኔ ውጤቱን ዱንያ ላይም አኽራ ላይም እንመለከታለን። አላህ ያግዘን። አላህ ያስደሰታቸው

ታዘዝኳሉ ። ማን ያዘዛቸው? አላህ ሱብሓነሁ ተዓላ። በሰባት አጥንቶች ላይ ሱጁድ እንዳደርግ ታዘዝኳሉ። ለሙስሊም እህቶቻችን እንዲደርስ የታሰበ ነው። ብዙ ጊዜ ስለ ወንድ አላህ ደጋግባሮች ስለ ሷሌሖች እናወራለን። ይሄ ማለት ግን የሴት ሳሊሓት እመቤቶች የሉም ማለት አይደለም። እንሻላ በዚህ ፕሮግራም የነቢያችን ሰለላሁ ዓለይሂ ወሰለም አምስተኛ የልጅ ልጅ ስለነበረችው ነፊሰቱል ሚስሪያ እንተዋወሳለን። የተወለደችው በመካተል ሙከረማ በ145 ዓመተ ሂጅራ ነበር። አባቷ ሐሰን ል አንወር ይባላሉ። ፊታቸው በዚክርና ዒልም ብርሃን ወግ ያለ ስለነበረ አንወር ተብለዋል። ከትላልቅ የመዲና ሙሐዲሶች ነበሩ። አያቷ ደግሞ ዘይደል አብለጅ የወቅታቸው የአህል ቤቶች የፊቅህ ሊቅና ታላቅ ሙጃሂድ ነበሩ አምባገነን የኡማዊ መሪዎች አህልል ቤቶችን ሲበድሉ ሐቅን ያወጡ ነበር የሞቱትም በዛው ነበር ረድያላሁ አንሁ ቅድመ አያቷ ሰይዱና ሐሰን ናቸው የነቢዩ ሰለላሁ ዐለይሂ ወሰለም ታዋቂው የልጅ ልጅ በሐቢባችን አንደበት ሰይድ አሸባቢ አህሊል ጀና የተባሉት የሜቴ ፋጢመቱ ዛህራ ልጅ የሜቴ ነፊሳ አባት ሐሰን አል አንወር አስር ወንድ ልጆች ነበሩት ታዲያ ሁሌም የአይን ማረፊያ የምትሆነውን ሴት ልጅ ለማግኘት ዱዓ ያደርጉ ነበር ታዲያ አንድ ሀዲትን በሚያቀርቡበት መጅሊስ ላይ ሆነው እንደ ጨረቃ የምታበራ ሴት ልጅን ተወልዶልሃል ይባላሉ። ትልልቅ ዑለማዎች በተሰበሰቡበት የዕልም መጅሊስ ላይ ዱዓ ተደርጎላት አዲሷ ልጃቸውን ለማየት ተነሱ። ለቤቷ ብቸኛዋ ሴት ልጅ ናት። እንደ ታላቁ አያቷ ሐቢባችን ሰለላሁ ዓለይሂ ወሰለም በረቢዓል አወል 11ኛ የተወለደችው ኪሳ ከልጅነት ጀምሮ የአህለል ቤቶች በረካ እንዳገኛት ታስታውቅ ነበር። የአያት ሁሉ ይወዷታል።

የህይወት ጋይዳንስ የሆኑ ሰው ቁርአን ባለበት ፈከይፈ ሰው ተስፋ ይቆርጣል። አሁን አሁን ቲክቶክ ላይ እጅጉን እያሳመመኝ ያለ ነገር ቢኖር አላዋቂ ሆነው የሰው እምነት ለማረም በሚጥሩ ሰዎች ኮመንት ስር ጌታ አላህና ረሱላላ ሰለላሁ አለይሂ ወሰለም ቂጣ በቀደደው ክፍት አፍ ሲሰደቡ በላይ ማየት እና ሪፕላይ ማንበብ ነው። ምን አለ የሰው እምነት እየሰደባቸው የራሳቸውን እምነት ባታሰደቡ። በቃ የፈለገ እንጨት ያምልክ። ላ ኢክራሀ ፊዲን በዲን ማስገደድ የለም እኮ። ለኩም ዲኑኩም ወሊየ ዲን ነው አላህ ያለን፣ ረተውል አላህ ብላችሁ ነገሩ። ትንሽ እውቀትና ትንሽ ገንዘብ አስቸጋሪ ነው። ወላሂ የዋብያ ስራ